በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ገድለ ዘርዐብሩክ የሰኔ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም የዋህነት መንፈሱ መታሰቢያውን ከሚያደርጉ ስሙን ከሚጠሩ በቃል ኪዳኑ ከሚማጸኑ ከልጆቹና ከባለሟሉ አጽመ ጊዮርጊስ ጋር ከሴት ልጆቹም ጋር ለዘላለሙ በሆነ ጸንታ ትኑርና አባታችን አቡነ ዘርዐብሩክ የተጋደለው ገሊህ ነው። አስቀድመን በጠራናት በአንዲት አገር ውስጥ የአብ የልጁን ባሕሪ ልጅነቱን የካደና ከባሕሪ አባቱ ከአብ ለይቶ ሩቅ ብእሲ ያለ አንድ መምህር ነበር። ያም ሃይማኖቱን የለወጠ መምህር ሐዋርያት በመንፈስ ቅዱስ መሪነት ያስተማሩትን የሃይማኖት ትምህርት በሚያስተምሩና የትንቢት ነገር በሚናገሩ ከሀገርና ከደሴት በመጡ ሰዎች እጅ ድንቅ ድንቅ ነገሮች ማለትም የበሽተኞች መፈወስ፣ የሙታን መነሳት፣ የዕውራን ዓይኖች መብራት፣ የአንካሶች መቃናት፣ የደንቆሮች መስማት፣ የዲዳዎች መናገር የለምጽ መንጻትና የአጋንንት መውጣት ሲደረግ ባየ ጊዜ ሰይጣናዊ ቅናት ቀና። እነዚህን ድንቅ ድንቅ ሥራዎች በዐይኖቹ እያየ በጆሮው እየሰማ ታግሶ ወደ ቀናች ሃይማኖት አልተመለሰም። በቃኤል አቤልን ያስገደለው ሰይጣናዊ ቅናት በእርሱ ላይ ጸና እንጂ እንደ እርሱ ሃይማኖታቸውን ከካዱ ሰዎች ጋር ክፉ ምክርን ተማከረ! በምክርም ከርሱ ጋር አንድ ሆኑ። ወደ እንፍራዙ ገዢ ሄደን በሃገራችን የተደረገውን እንንገረው አሉ። ተነስተውም ፈጥነው እንፍራዝ በምትባል ሀገር ወደ ተሾመሹም ሄዱ። በደረሱም ጊዜ የሀገሩ ሰዎች ሁሉ አይምሯቸውን አጡ። ንጉሡንና መኳንንቱን ሁሉንም፣ የቤተ መንግሥት ካይናትን ይሳደባሉ ብለው ነገሩት። ይህንን ነገር ሰምተን ልንነግርህ መጣን። ቢቻለን ጉባኤያቸውን አፍርሰን ከሀገራቸው አስወጥተን ለማባረር ነው የነገርንህን። ይህን ነገር ሰምተ ዝም ብትል ለራስህ እወቅ አሉት። ወደ እርሱ ከመጡት ሰዎች ይህንን ነገር ሰምቶ ወደዚያች አገር ፈጥነው ወርደው ያዘዛቸውን ያደርጉ ዘንድ መልእክተኞቹንና በቤተ መንግሥት የሰለጠኑትን ሰዎች ሁሉ አዘዘ። የአገሩ ሰዎችና መልእክተኞቹም በሰሙ ጊዜ ወደዚያች አገር ፈጥነው ወረዱ። ወደ እሷም በሰንበት ቀን ደርሰው አገሮቻቸውን አጠፉ፣ ቤቶቻቸውን በረበሩ፣ ገንዘባቸውንና ጥሪታቸውን ዘረፉ። ከዚህ በኋላ በዚያች ቦታ በእግዚአብሔር ሰው በጻድቁ አባታችን በዘርዐብሩክ ጸሎት ከእግዚአብሔር ዘንድ የምሕረት ነጠብጣብ ይወርድ ነበርና በሽተኞች ተሰብሰበው ከበሽታቸው ወደሚድኑበት ቦታ ደረሱ። ደርሰውም በዚያች የተሰበሰቡትን ሁሉ ይዘው በጽኑ ማሰሪያ አሰሯቸው። ግማሾቹን ግን በበትር መቷቸው፣ ጀርባቸውን በጅራፍ ገረፏቸው። ደማቸውን እንደ ውሃ አፈሰሱት። እንደ አህያና እንደ ፈረስ ሬሳ ከመሬት ላይ ጣሏቸው። እግዚአብሔር ግን ቸር ይቅርባይ ነውና አንስቶ እንደ ዐይን ብሌን ጠበቃቸው እንጂ እንዲሞቱ አይተዋቸውም ነበር። እኩሌቶቹንም ከአገራቸው አባረው ከቤታቸው አስወጥተው ሁሉ ሃይማኖታቸውን ለካዱ ለሰዎች ሰጡባቸው። ትንቢት የሚናገሩትንና ሃይማኖት የሚያስምሩትን አባረሯቸው። ካህናትንና ምእመናንን፣ ወንዶችንና ሴቶችን፣ ሕፃናትንም ሁሉ በተኗቸውም። በዚያችም ዕለት እግዚአብሔር ቸርነቱን የሚገልጽበት ቤተ ክርስቲያን ፈረሰች። ጊዜው ስላልሆነ ካይናቱም ሁሉ ስለ ክብር ባለቤት ጌታችን ስም ተሰደዱ። ከዚያም በኋላ በጥቂት ወራት ውስጥ ክርስቶስን በካደ በመናፍቁ መምህር ላይ ብርቶች ጠላቶች ተነሱበት። ይህ መምህር ሀገርህን አጠፋት፣ እናትና አባት የተቀበሩባት፣ ወንድሞችና እህቶች እንዲሁም ዘመዶች ሁሉ የተጠለሉባት ቤተ ክርስቲያንንም አረከሳት ብለው በሥራና በምክር ከእርሱ ጋር ከተባበሩ ሰዎች ጋር ሆነው ከሰሱት። ንጉሡም ይህን ነገር ሰምቶ ቂሳሪያ በምትባል ሀገሩ እንዲያስወጡትና ቤቱንም ለዚያች አገር ካህናት እንዲሰጡበት አዘዘ። የንጉሡ ምጭፍሮች ይህንን ትእዛዝ ሰምተው ከሹመቱ ሻሩት፣ ከቤቱም አስወጡት፣ ገንዘቡን ሁሉ አጠፉበት፣ ቦታው ምድሩን ከርሱ ጋር ለነበሩ ሠራተኞች ሰጡበት። እግዚአብሔር ወልድ ዋህድ ሩቅ ብእሲ ብሎ በካደ በዚህ መምህር ላይ ድንቅ ድንቅ ታምር አደረገ። ይህ ታምር የተደረገ ትሩፋትን አብዝቶ የሚሠራ በዚህ በአባታችን ዘርዐ ብሩክ ጸሎት ነው። ከዚህ በኋላ እርሱ ካህናትን እንዳባረረ ተባረረ። በየሀገሩ መዞር ጀመረ፣ የሚያስጠጋውም አጣ። እንዲህ ከቦታ ቦታ ከሀገር ሀገር ሲዘዋወር ሰይጣን አደረበት፣ በጥኑ በሽታም ተያዘ። ክፉ ምክር ይመክርበት የነበረ ልቡም ተሰወረ፣ አብዶ ልብሱን ጥሎ ራቁቱን ሄደ። ያን ጊዜም ወደ ሌላ ሀገር ሄዶ በገደል እንዳይወድቅ ከባህርም እንዳይገባ ስማጠራሩም ከሀገር እንዳይጠፋ ዘመዶቹ በእግር ብረት አሰሩት። ቢያስሩትም አልተሻለውም። ስጋውን በጥርሱ ይነጭ እጅግሩ ታስሮ እያለ ልብሱንም ይቀድ ነበር እንጂ ምግብና መጠጥም ሲያቀርቡለት አይበላም አይጠጣም ነበር። እንጀራውን ያበላሸው እየቆራረሰም ይጥለው ነበር። መጠጡንም እንደ እጣቢ ምድር ላይ ያፈሰው ነበር። የዚያች አገር ሰዎችም ያን መከራ አይተው ደነቁ። ስጋ ለብሶ ባየው ጊዜ ተቀዳሚና ተከታይ የሌለውን ወልድን ከባህር አባቱ ከአብ ለይቶ ሩቅ ብእሲ ባለው በዚያ መምህር ላይ የሁሉ መከራና የልብ መታወር የሆነ በዚህ በእግዚአብሔር ሰው በጻድቁ አባታችን ዘርአብ ሩቅ ጸለውት እንደሆነ አወቁ። እግዚአብሔር በካህናት አለቃ በአባታችን ዘርዐብሩክ ሃይማኖቱን በለወጠ በዚያ መምህር ላይ ይህን ታምራት አደረገ። እንደዚሁም እግዚአብሔር በየሀገሩ ሁሉ መታሰቢያውን ለምናደርግ ሁልጊዜ ስሙን ለምንጠራ ከእሳት ጉድጓድ ነፍሳትን በሚያወጣ በቃል ኪዳኑ ለምንተማመን ለእኛ በጠላቶቻችን ላይ በየቀኑ ታምራትን ያደርግልን። እንደዚህ ካለ መከራና መክሰፍት ያድነን! መለኮትነቱን ገልጾ በሚመጣ ጊዜ በፊቱ በደስታ ያቁመን ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ሰውና እግዚአብሔርን መውደዱ መታሰቢያውን ከሚያደርጉ ስሙን ከሚጠሩ፣ በቃል ኪዳኑ ከሚማጸኑ ከወንዶችና ከሴቶቹ ልጆች ጋር ለዘላለሙ በእውነት ጸንቶ ይኑርና አባታችን ዘርዐብሩክ የተጋደለው ገል ይህ ነው። ወዳጆቼ፣ ምእመናን በጎች፣ ባልንጀራዎቼ ምእመናን፣ እህቶቼ ሆይ የሃይማኖት መምህር አባታችን ዘርአ ብሩክን የታምራቶቹን ምስጢር እንዲገልጥልንና ማዕትና መክሰፍት ከሚወርድበት ከዚህ ክፉ ዘመን እንዲጠብቅን በየጊዜውና በየሰዓቱ ፈጣሪን እናገልግለው። ለሚያከብርና ለሚያዋርድ ለከበረ ስሙም እንገዛ። ስሙ ዘርዐብሩክ የሚባል ይህን ጻድቅ አባታችንን ግን በዚህ ዓለም ጥበበኞች የሠሩት መስቀሉንና መቋሚያውን እንደያዘ መንፈስ ቅዱስ በሕይወተ ሥጋው ሳለ ነጥቆ ወደ ሰማይ ወሰደው። ይህም አባት ከዚያ ደርሶ በእግዚአብሔር ፊት ቆመ። አምላኬ ፈጣሪ ሆይ ጸሎቴንና ልመናዬን ስማ። በደሌን ሁሉ አታስብ፣ ክፋቴንም አትቁጠር። የጴጥሮስን ንስሓ እንደ ተቀበልክ የእኔንም ንስሓ ተቀበል። አንተ ሩኅሩ ይቅርባይነህና ሰዎችንም ከኀጢአት ወደ ጽድቅ የምትመልስ አንተ ነህና አለው። ፈጣሪውም ወደ እርሱ የለመነውን ጸሎቱንና ልመናውን ሰምቶ የተመሰገነና የከበረ ወዳጁ አባታችን ዘርአብሩክን ጸሎትን እና ልመናህን ሰምቻለው፣ ለዘላለሙ በማያልፍና በማይጠፋ የወልድነት ስም ባለው በከበረ በእኔ ስም ወደ ወልድነት ስም በማይቀየርና በማይለወጥ የአባትነት ስም ባለው በከበረ በአባቴ ስም መምህርነትን ከወልድ የተቀበለ ከአብ የሰረጸ እንጂ የተወለደ በማይባል ወልድን መሆን በማይለወጥና በማይለያይ የመንፈስ ቅዱስ እነስም ባለው ከአባቴ በሰረጸ መምህርነትን ከእኔ በነሳ በመንፈስ ቅዱስም ስም ቅዱስ፣ ቅዱስ፣ ቅዱስ እግዚአብሔር እያሉ በታላቅ ቃል ሲዘምሩና ሲያመሰግኑ ለዘላለም እንደማያርፉና እንደማይደክሙ፣ እንደማይተኙም እንደ ቅዱሳን መላእክት ያለ ሀፍረትና ፍርሃት በፊቴ እንድትቆም አደረግኩህ አለው። ይህንንም ብለው ፈጣሪው የእግሩ መረገጫ ከሆነች ከምድር ዙፋኑ ወደ ሆነች ወደ ሰማይ የተመረጠ ዕቃ ጳውሎስን ወደ ሰማይ እንደነጠቀው መንፈስ ቅዱስ በነጠቀው ጊዜ በእጁ ያለውን ያን መስቀል ከወዳጁ ከዘርዐብሩክ እጅ ተቀበለው። በከበረና በተለየ እጁ ሰውን በምሳሌውና በመልኩ ሰውን የፈጠረ ጌታ በቅዱስ ወንጌል ደቀ መዛሙርቱን ሲያስተምር በአባቴ ቤት ብዙ ማደሪያና መጠለያ ያለ እንዳለ በዚያም ብዙ ቦታዎችንና ያማሩ መኖሪያዎችን አሳየው። በምድራውያን ጥበበኞች እጅ የተሠራ የጻድቁንም መስቀል እድፍ፣ ጉድፍ፣ ነውር፣ ነቀፋ በሌለባቸው እጆቹ ባርኮ ካህናትና ዲያቆናት የሚከብሩበት የክብር ሜሮንን ቀባው። ከዚህ በኋላ ሰማይን ያለ ምሰሶ ባጸና ምድርን ያለ መሠረት በውኃ ላይ በፈጠረ ባጸናና በከበረ ቃሉ እኔ በእጄ በባረኩት በቃሌ ባከበርኩት ቅባ ቅዱስ በቀባሁት በዚህ መስቀል በአባቴ ክብር ከመላእክት ጋር እስክመጣ ድረስ ለአንተና ለልጆችህና ለልጅ ልጆች ሊሆን ሰጠው ብሎ ጽኑ ቃል ኪዳን ሰጠው። ዳግመኛም በእጁ ያለውን የዚያን መስቀል ክብር ሊገልጥ ከእንግዲህ በኋላ በብዙ ክብር እስከ ሰማይ ከፍ ከፍ ቢሉ፣ በመብረቅ ተጭነው ቢሄዱ፣ በነፋስ ክንፍ ቢሮጡም ቢበሩም፣ በእጆቻቸው በሽተኞችን ቢፈውሱ በጸሎታቸው ሙት ቢያስነሱም ሴቶች አይባረኩበት። ከካህናት ዲያቆናት፣ እና ከወንዶች ምእመናን በቀር ሴቶችን አትባርክበት ብሎ አዘዘው። የክህነት ማይረግ የሌላቸው ካህናት ቢባረኩበት የኃጢአትን ማሰሪያ ሁሉ ይሰሩ ይፍቱም ከወንዶች ምእመናን ቢባረኩበት አባታቸው ቢባረክ ወንዶችና ሴቶች ልጆቹና የልጅ ልጆቹ እስከ ዐሥራ ሁለት ትውልድ ድረስ ይድናሉ። ሚስቱም መካን ብትሆን እኔ ለአባታቸውና ለእናታቸው የሚታዘዙ መጽሐፍ የደገመና የጸለየ የለመነ በእውነት ዋጋውን ይቀበላል ያለውን አስበው እኔን በመውደድ በጾምና በጸሎት በልመናና በስግደት የሚያገለግሉ ልጆችን እሰጣታለሁ አለው። በምድራውያን ጥበበኞች እጅ በተሠራ በአካል ሦስት ሲሆኑ በመለኮት አንድ በሚሆኑ በልዕልና በሚኖሩ በሥላሴ እጅ በተቀደሰ በእጁ ባለ በዚህ መስቀል የክህነት ማዕረግ ለሌላቸው የክህነት ማዕረግ እንዲሰጥ በተቀደሰ ስሙ ያመኑትን ምዕመናንን ሁሉ እንዲባርክበት እግዚአብሔር ለከበረና ለተመሰገነ ለወዳጁ ለአባታችን ዘርዐብሩክ ከእሱ በፊት ለነበሩ ለሌሎች ቅዱሳን ያልሰጠውን ይህን ክብርና ሥልጣን ሰጠው። እነርሱ ሳይባረኩ አባቶቻቸው ስለተባረኩ ወንዶችና ሴቶች ልጆቻቸው ለዘላለሙ ከማትጠፋ ከሰማያዊት እሳት እስከ ዐሥራ ሁለት ትውልድ ድረስ ይድናሉ። ለእኛም እግዚአብሔር በፊቱ ክብርና ባለሟልነትን ይስጠን። እንደ እርሱ ያለ ሥልጣንንም ያድለን። በእጁ በተያዘ በዚህ መስቀልም ይባርከን። በየወሩ መታሰቢያውን ለምናደርግ ወደ እርሱ እየተማጸን ስሙን ለምንጠራ የምሕረት ደጁን በሚከፍትና በሚዘጋ ቃል ኪዳኑ ለምንማጸን ለእኛ በፊቱ ያለውን የክህነት ማዕረግ ይስጠን ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም የትሩፋቱ ኃይል መታሰቢያውን ከሚያደርጉ ስሙን ከሚጠሩ በጸሎቱ ከሚማጸኑ ከወዳጁ ከሄሬኔዎስና ከወንዶችም ከሴቶችም ልጆቹ ጋር ለዘላለሙ በእውነት ጸንቶ ይኑርና አባታችን ዘርዐብሩክ የተጋደለው ገድል ይህ ነው። ወንድሞች የሆይ ሥልጣኑ ከፍ ያለ የአባታችን ዘርዐብሩክ የታምራቶቹን ምስጢር እግዚአብሔር እንዲገልጽልን በየቦታው ከተገዙለትና በየዘመኑ እግዚአብሔር ደስ ካሰኙት ከሁሉም ቅዱሳን ይልቅ የሚበልጥ ሥልጣንና ቃል ኪዳን እንደ ሰጠው የማያምኑ ያምኑ ዘንድ እንግዲህ አምነን እንናገር። ይህም አባት በዓመት በዓመት ባሕሮችንና ወንዞችን እርሱ ጌታችን በተጠመቀበት ቀን ከዚች ቀን በፊት ለጥበበኞችና ለአዋቂዎች ለሊቃውንትና ለካህናት ያልገለጠውን የሦስትነቱን ምስጢር በገለጠለት ቀን በሰማይና በምድር ያሉ ባሕሮችን፣ ወንዞችን፣ ምንጮችን ሁሉ እንዲባርክ እግዚአብሔር ጽኑ ቃል ኪዳን እንደ ሰጠው እንዳዘዘው ፈጽሞ ነገረን። በማይቀላቀልና በማይለያይ ለዘላለሙ በዚህ ስም ጸንቶ በሚኖር በእኔ ስም በአባቴም ስም ማሕየዊ በሚሆን በመንፈስ ቅዱስ ስም አንተ በእጅ በባረካቸውና በቃል በቀደስካቸው በእኔ ባሕሮች፣ ወንዞችና ምንጮች የተጠመቀ ሁሉ ከሊቃውንትም፣ ከሊቃነ ጳጳሳትም፣ ከጳጳሳትም፣ ከካህናትና ከዲያቆናትም ቢሆን፣ ከደናግልና ከመነኮሳትም ቢሆን፣ ከሽማግሌዎችና ከሕፃናትም ቢሆን፣ ከነገሥታትና ከመኳንንትም ቢሆን ከሁሉም የቤተ መንግሥትና ከምዕመናንም ቢሆን ከወንዶችም ከሴቶችም ቢሆን ከተጠመቅኩበት ቀን ጀምሮ እስከ ሦስት ቀን ድረስ ካላመኑና ካልተጠመቁ ከአረማውያንና ከአይዛብም ቢሆን ለዘላለሙ ከማይጠፋ ከገሃነም እሳት ይድናሉ። የሉል እግዚአብሔር ቃሉ እንደማይለወጥ አውቆ ለወዳጁ ለአብርሃምና ለባለሟሉ ለዳዊት የማለ ከእርሱም ጋር በጸና መሐላ ይህን ጽኑ መሐላ የማለም ፈጣሪው የመድኃኔ ዓለም ምስክር፣ የጌርሎስ ልጆች ልጆቼ ምእመናን፣ ወይ ከኀጢአታችሁ ትነጹበት ዘንድ ጥምቀትን ተጠመቁ፣ እናንተ ከጥፋት ዓለምን ሁሉ ከገሃነም እሳት ታድኑ ዘንድ ፈጣሪያችው ከተጠመቀበት ቀን ጀምሮ እስከ ሦስት ቀን ድረስ በሥልጣናችሁ ውስጥ ያለውን ዓለም ሁሉ አጥምቁ ብሎ ወደ እኛ ላከ። ከመልእክተኞቹ ይህን ነገር ሰምተን በፍጹም ልቡናችን ተደሰትን። ወደ እኛ የላከው ይህም ነገር እውነት እንደሆነ አወቅን። ትእዛዙንም ፈጸምን። እኛም ተጠምቀን ምዕመናትንና ምዕመናንን ሁሉ አጠመቅን። በዓመት በዓመት ሦስቶችን ቀን እየጠመቅን ብዙ ዘመን ኖርን። ውሃውን ለመቀደስና በዚህም ዓለምን ሁሉ በሚያከብርበት በሚጠመቁበትም ላይ ከማልቅ ከማይጨመርና ከማይወሰን ከባሕሪ ስጦታው ጸጋና ክብርን ከሚያሳድርበት ለእግዚአብሔርም ወንዶችና ሴቶች ልጆች ከሚያደርግበት መንፈስ ቅዱስ ከሚወርድበት ክርስቶስ ከተጠመቀበት ከአንዲት ቀን በቀር የሁለቱን ቀኖች ግን ምስጢራቸውን አናውቅም። ይህንን ጥምቀት ካደረግን ከጥቂት ቀን በኋላ የከበረና የተመሰገነ አባታችን አቡነ ዘርዐብሩክ ወደ ወደደው ወደ እግዚአብሔር ሄደም። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ እንደዚህ ያለ ክብርና ባለሟልነት ለሌሎች ያልተሰጠ ታላቅ ክብርን ሰጠው። ፍጥረቱ ሁሉ ከኃጢአት ነጽቶ በልጅነት የሚከብርበትና ከሁለተኛው ሞትና ከገሃነመ እሳት የሚድንበትን ጥምቀት እግዚአብሔር ሰጠኝ ብሎ ከዚህ ዓለም ከተለየ ከሁለት ዓመት በኋላ በሕይወቱ ሳለ የተሰወረብንን የሁለቱን ቀኖች ምስጢር ገለጠልን። ትንቢቱ አልቀረም፣ ሐሰትም አልሆነም፤ እንደ ሰማነው አየነው። ከረፍቱም በኋላ የሁለቱን ቀኖች ምስጢር አገኘ ነው። በከበረ በብፁዕ አባታችን ዘርዐብሩክ ስም በዓል ለማድረግ በቤተ ክርስቲያን ውስጥ ተሰብስበን ሳለን አስቀድሞ በሕይወተ ሥጋ ሳለ የትንቢት ጊዜው ስለደረሰ ደረሰ በጥር አስር ካይናትና ምዕመናን ሁሉም ባሕሮችና ወንዞች ወዳሉበት የሚወርዱበት የጌታን ጥምቀት እንድናደርግ በተቀደሱ ነቢያት አንደበት አዘዘን። በጌታችን በጥምቀቱ ቀን ግን እኛ የልጅነት ጥምቀት አልተጠመቅንም። ይኸውም በጥር አስራ አንድ ነው። እርሱም ከሃይማኖት ለዋጮች ጋር በሥራ እንዳንተባበር በጌታችን ቀን ጥምቀት እንድንጠመቅ አላዘዘንም። የማትደገም አንዲቱን ጥምቀት የቀናች ሃይማኖታቸውን ከተዉ ሰዎች ጋር በአንድ ቀን አንጠመቅም። የሚያልፈው የዚህ ዓለም ገንዘብ የማያልፍ ስለመሰላቸው የቀናች ሃይማኖታቸውን በሚያልፈው ዓለም ገንዘብ በወርቅ ገዙ። የዚህ ዓለም ገንዘብ አላፊ ነው። ከሃይማኖት ለዋጮች ነገሥታትና መኳንንት የገዟቸው ጌጥና ምድሮች ሁሉም ያልፋሉ። ከዚህ በኋላ በሦስተኛው ቀን የትንቢቱ ጊዜ ስለ ደረሰ ዳግመኛ እንድንጠመቅ አዘዘን። ይኸውም የከበረ አባት የአቡነ ዘርዐ ብሩክ የበዓሉ ቀን ነው። እኛም በነቢያቱ አንደበት ያዘዘንን ትእዛዙን ሰምተን በመቃብሩ አጠገብ ወዳለ ታላቅ ወንዝ ወርደን ካህናትም ዲያቆናትም ሁላችንም ተጠመቅን። ከወዳጁ ከአባታችን ዘርዐብሩክ ጋር ቃል ኪዳን የገባ የልዑል እግዚአብሔር ቃሉ እንደማይታበል አውቀን ከዚያ አማረጋውያንንና ሕፃናትን ወንድና ሴቶችን አጠመቅናቸው። በዚያች ቀን የተጠመቁ ቁጥራቸው የማይታወቅ ብዙ ሰዎች ነበሩ። በዚያች ቀን እኛ ተጠመቅን። እነሱንም አጠመቅናቸው። ስላልተገባቸው ሳይጠመቁ በወንዙ ዳርቻ ለቀሩት ወንዶች ልጆቹና ለሴቶች ልጆቻቸው ወደ መቃብሩ ለማይደርሱና ወደ ወንዙም ለማይወርዱ በሀገራቸውና በአውራጃቸው ላሉትም እግዚአብሔር ቃል ኪዳን ሰጠ። ዛሬ በዚህ ውሃ የተጠመቀ በቅርብም በሩቅም ካሉት ከወንዶችና ከሴቶች ልጆቼ ያልተጠመቀም እንደ ጥምቀቴ ይሁንለት ከኃጢአት የነጹ ከዲያብሎስ ባርነት ነፃ የወጡ ይሁኑ ብሎ ቃል ኪዳን ሰጣቸው። ከዚያም እግዚአብሔር ብዙ ሰዎችን ባጠመክበትና አንተ በእጅ በባረከው በቃል በቀደስከው ስሙ ጊዮን አባይ በሚባለው ታላቅ ወንዝ የተጠመቀ ልጆቹና የልጅ ልጆቹ እስከ ሰባት ትውልድ ድረስ እንዲድኑ ዳግመኛ ቃል ኪዳን ሰጠው። ዳግመኛም እግዚአብሔር ለወዳጁ ለተመሰገነና ለከበረ አባታችን ዘርዐ ብሩክ በአንተ እጅ የተጠመቀ ከአንተም የክህነትን ማዕረግ በተቀበሉ በልጆች በካህናት እጅ የተጠመቀ መታሰቢያን ለሚያደርጉ በሁለተኛው ጥምቀት ለአንተና ለልጆች እኔ በሰጠው ለቃል ኪዳን ይሁንል ካልተጠመቁ አረማውያን ጋር በግብር ቢተባበሩ ሁሉም ምዕመናን በየዓመቱ አርባ ቀን እንዲጠመቁ የቤተ ክርስቲያን መምህራን ያዘዙትን ተጠምቀው ከሃይማኖት ለዋጮች ጋር ጥምቀትን የካዱ ከበደላቸው እንዲነጹበት፣ ከሁለተኛው ከገሃነም ሞት እንዲድኑበት ይሁንል ብሎ ቃል ኪዳን ሰጠው። ዳግመኛ ስም የተጠራበትን ውዳሴህና፣ ድርሳን በላዩ የተነበበበትን ገድልህና፣ የተአምራት መጽሐፍ በላዩ የተጸለየበትን ጸበል የጠጣ በሽተኞች እንዲፈወሱበት፣ ከዘለዓለማዊ የነፍስ ሞት እንዲድኑበት ብሎ ቃል ኪዳን ሰጠው። ዳግመኛም ፈጣሪው በእጅ የያዝከው በእኔ ስም የባረከው እንጀራም ቢሆን ውሃም ቢሆን በእሳት ካልበሰሉ ከምድር ፍሬዎችም ቢሆን ፍሬያቸው ከሚጣፍጥ መልካቸው ከሚያምር ከበጎ አትክልት ፍሬዎችም ቢሆን እንደ ቅዱስ ሥጋዬ ይሁን ከአንተ እጅና ከልጆች ካህናትም እጅ ለተቀበለ ውሃው እንደ ክቡር ደሜ ይሁንለት። ለልጆችም እንዳንተ ይሁንላቸው ብሎ ቃል ኪዳን ሰጠው። እኒህን ድንቅ ድንቅ ሥራዎች እግዚአብሔር ለተመሰገነና ለከበረ ወዳጁ ለአቡነ ዘርዐ ብሩክ ካደረገለት እንደዚሁ በቀን በቀን መታሰቢያውን ለምናደርግ በሰማይ የተጻፈች ስሙን ለምንጠራ ሙት በሚያስነሳ ቃል ኪዳኑ ለምንማጸን ለልጆቹ እግዚአብሔር ድንቅ ድንቅ ሥራዎችን ያድርግልን፣ ለእያንዳንዳችን ይቅርታንና ምሕረትን ያድለን፣ በእርሱ ላይ አድረው ያሉ ስጦታዎችን በላያችን ያሳድርልን። በመዓልትም በሌሊትም እንድናገለግለው ልባችንን ንጹሕ ያድርግልን። ለዘላለሙ አሜን።